በቲክቶክ የሚያገለግል አንድ ወንድማችን አለ፣ በጣም ብዙ ሰው የሚከተለው ሁላችሁም የምታውቁት። በቴሌግራም ያጋራው አንድ ጽሁፍ ነበር። እኔ እንኳን ላልፈው ፈልጌ ነበረ። ነገር ግን ብዙዎች ደግሞ በቪዲዮ አድርገው እሱን ሲያጋሩ ስለሆነ ወደ ብዙዎች ስለተዳረሰ ሀሳቡ ደግሞ ብዙ ሕጸጽ፣ ያለበት ችግር ያለበት የቤተክርስቲያን አስተምሮ ያልሆነ ስለሆነ ሀሳቡ በጣም ብዙ ሕጸጽ አለበት፣ ስህተት አለበት፣ የቤተክርስቲያን አስተምሮ አይደለም። አክቹዋሊ አስተምሮ አይደለም ግን ስለዛሁን ችግሮች አሉ፣ ስህተቶች አሉ ተብሏል። እና ስህተቶቹ ምን እንደሆኑ አሁን ስሙ። ያንን ለማድረግ በዛ ዙሪያ ላይ አንድ ሀሳብ መሰንዘር ፈልጌ በክፍል ሶስት ቪዲዮ መጥቻለሁ ማለት ነው። እንግዲህ ወንድማችን ምንድን ነው የሚለው? ቅዱስ ጳውሎስ በዚህ ዘመን ቢኖር ኖሮ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አይነት መልእክት ይጽፍ ነበር? አሁን ስላለን ክርስቲያኖች የሚል ርዕስ ይዞ ነው የተነሳው። ምንድን ነው ያለው? ቅዱስ ጳውሎስ እንዲህ ይል ነበራል ከጌታ ከአምላካችን ከአብ ከወልድም ከመንፈስ ቅዱስም ጸጋና ሰላም ለእናንተ ይሁን። እንግዲህ እናንተ ኢትዮጵያ ክርስቲያኖች ሆይ በመካከላችሁ አንዳንድ ሰዎች ተነስተው ገድላትና ድርሳናትን ካልተቀበላችሁ በስተቀር በእምነታችሁ መቀጠል አትችሉም። ገድላትና ድርሳናትን ካልተቀበላችሁ በስተቀር ነው ያልኩት፣ ወይስ ገድላትና ተአምራት ውስጥ ያሉትን ሁሉ ካልተቀበላችሁ ነው ያልኩት? ልዩነት አለው፣ ልዩነት አለው። ምክንያቱም ገድልን አልቀበልም ማለት ሙሉ በሙሉ ከነገ የቅዱሳን ገድል አያስፈልግም እንደማለት ነው። የገድላትና ታምራት ውስጥ ያለውን ሁሉ ማለት ግን በገድላት በታምራት መጽሐፍት ውስጥ ያሉትን እያንዳንዱን ቃላት ማለት ነው። እሱ መቀበል አይጠበቅብንም። ይህ ማለት ግዴታችን አይደለም። ሳንቀበል ልናልፋቸው የምንችላቸው በጣም በርካታ ነገሮች ሊኖሩ ይችላሉ። ሳንቀበላቸው ልናልፋቸው የምንችላቸው ነገሮች አሉ። ሲጀመር ስህተት ሊኖርበት ይችላል የሚባል ነገር ወይ ግዴታ ሁሉ ነገር ካልተቀበል አይባልም። እኔ ያልኩት እዛ ውስጥ ያለውን ሁሉ ነው። እሳቸው ግን ወዲያውኑ ቀየር አረጉትና ማለት ሳያስቡ ይመስለኛል ገድላትና ድርሳናትን ካልተቀበላችሁ አሉ። እኔ እዛ ውስጥ ያለውን እያንዳንዱን ነገር ነው ያልኩት። እሳቸው ግን ጠቅለል አድርገው አረጉት። እሺ ስሙ የሚል ሀሳብ እንደሰነዘሩ ሰምተናል። ይህንን ሀሳብ የሰነዘሩ ሰዎች ፍርድን ለራሳቸው ያከማቻሉ። እኒህ ሰዎችም ከመካከላቸው ተቆርጠው ይወገዱ እናንተ ግን ለቅዱስ ቁርባኑ ተሳተፉ፣ ተሻሙ የሚል ሐሳብ ይሰነዘር ነበር ብሎ እንግዲህ ቅዱስ ጳውሎስን ሆኖ ነው የተናገረው። በጣም የሚገርም ነው። ቅዱስ ጳውሎስን ሆኖ ነው የተናገረው። እኔ ቅዱስ ጳውሎስን ሆኛ አይደለም። ቢኖር ምን ይመስላችኋል? ቢኖር እና ቢጽፍ ለኛ ምን የሚል ይመስላችኋል ብዬ የጻፉት እንጂ እኔ ቅዱስ ጳውሎስን ሆኛ አይደለም የጻፉት። እና ወዲያውኑ ምን ብለው ተናገሩ? ቅዱስ ጳውሎስን ሆኖ ነው የጻፉ ሰምታችኋል። ቅዱስ ጳውሎስን ሆኖ ነው የጻፈው። ስለዚያ በሰው ፊት ልክ ሲታይ ሆ አክሊል ራሱን እንደ ጳውሎስ ነው የሚያየው አይነት ነገር ይባል እንደዛ ይመስላል። እሺ ቅዱስ ጳውሎስን ሆኖ ነው የተናገረው። በጣም የሚገርም ነው። የቅዱስ ጳውሎስን ልብ ወክሎ ነው የተናገረው። እንግዲህ እኔ ራሱን ከቅዱስ ጳውሎስ ጋር አስተካክሎ ይሆን እርሱ ያውቀዋል። ቅዱስ ጳውሎስ አሁን ጤነኛ ልብ ያለው ሰው ማለት ነው። ከእናንተ መካከል እንደዚህ እንደዚህ እንደዚህ ብዬ ስጽፍ ጳውሎስ በዚህ ጊዜ ቢኖር ምን ብሎ የሚጽፍ ይመስላችኋል ብዬ ከዛ ላይ ጽሑፍ ለምሳሌ ያጋረውኝ ከጳውሎስ ጋር ራሱን እያስተካከለ ነው። አክሊል ብሎ የሚያስብ ሰው ይኖራል ማለት ጤነኛ ልብ ያለው ሰው ይኖራል ከእናንተ መካከል ማለት እንደዚህ ማለት፣ ጤነኛ ልብ ያለው ሰው ይህንን ነገር አይቶ ራሱን ከጳውሎስ ጋር አስተካክሎ ይላል ያው አክሊልን እዚህ ጋር ያለ እዚህ ግባ የማይባል አንድ የቲክቶክ ሰው ራሱን ከጳውሎስ ጋር አስተካክሎ እያስተካከለ ነው መሰለኝ። እንደዛ እንግዲህ መሆኑን ራሱ ያውቃል። እሺ፣ ስሙ ማለት ምን ያለ ርቀት እንደሚሄድ ሰው ማለት ነው። እንዲህ ይላል ብሎ የተናገረው እንግዲህ ስለዚህ፣ እዚህ ላይ ነው እኔ ምላሽ የምሰጠው። አንድ የተወሰኑ ነጥቦች ነው የመጀመሪያው ቅዱስ ጳውሎስ ቢኖር ኖሮ የተባለው ቅዱሳን በመካከላችን የሉም። አረ ቅዱስ ጳውሎስ ቢኖር ኖሮ አለ አክሊለ ቅዱሳን በመካከላችን የሉም። አሁን ጳውሎስ ቢኖር ኖሮ ምን እና ቢጽፍለኛ ነው ያልኩት። ምን የሚል ይመስላችኋል? ሰው ቢጽፍለኛ ካልኩኝ በስጋ መኖር አለበት የለበትም? ለኛ ሊጽፍልን የጻፋቸው መልዕክቶች ሁሉ በስጋ እያለ ነው አይደለም? ወይስ በስጋ ከኛ ከተለየ በኋላም ጽፏል? ጳውሎስ አልጻፈም? የጻፈው በስጋ እያለ ብቻ ነው። ሰው በስጋ ስለመኖር እያወራው ነው፣ ግን ወዲያውኑ ነገርየውን ግልብጥ አደረጉትና ቅዱሳን አብሮን ይሉም እንዴ! አኪል የቅዱሳንን አብሮነት ከኛ ጋር አብሮ መኖራቸውን የቅዱሳንን ህብረት ይቃወማል ብሎ ለመናገር ማለት ነው። ስሙ ስጋ ቅዱሳንን ከኛ ጋር ህብረት እንዲያርጉ ይገታቸዋል። አረፍተ ስጋ ማለት በስጋ ማረፋቸው ቅዱሳን ከእኛ ጋር ህብረት እንዳያደርጉ ያደርጋቸዋሉ። ልክ እንደዚያ ያዳልኩ አስመስለው ማለት ነው። ይሄ ጤናማ ነው? በቅዱስ ሚካኤል ማለት ስለቤእ የቅዱሳንን ምልጃ እንኳን ስንማማር እንዴት ነው የምንማማረው? ከነገር ከነገረ ቤተክርስቲያን አንጻር ነው የሚታየው እያልኩኝ ይነበራል። በነገረ ቤተክርስቲያን በኩል ማሳያችሁ፣ ስለዚያ የቅዱሳን ህብረቱ በአይን በአፍንጫ ምናምን አድርጌ እንደማሳያችሁ ማለት ነው። ልክ አንድ ኮሮንቶስ መራፍ 12 ላይ እንዳለው አይን አፍንጫን፣ አይን እጅን አታስፈልገኝም ሊሉ አይችልም የሚለውን እያነሳን እንደምንማማረው ወደዛች ወደ ህያው እግዚአብሔር ከተማ እንዴት እንደደረሰን እብራን 12 ላይ የተቀመጠው አንድ ከተማ ውስጥ ያለንን በዚህ ደረጃ በመንፈሱ ዓለም ተቀራርበናል ምናምን የሚለውን ነገር አንስቼ፣ እያሳየው፣ እያስረዳው በዛ ደረጃ የምንማማርን ሰዎችን ቅዱስ ጳውሎስ አሁን ላይ ቢኖርና ቢጽፍልን የሚለውን ይዘው ኦኬ፣ ስለዛ ቅዱሳኑ በስጋ ሲያርፉ ከኛ ጋር ህብረት የላቸውም ማለት አላልኩም ብዬ ያለው በቅዱስ ሚካኤል አሁን እዚህ ጋር አላልኩም። ቲ ላይ ነው እኔ ምላሽ የምሰጠው። አንድ የተወሰነ የመጀመሪያው ቅዱስ ጳውሎስ ቢኖር ኖሮ የተባለው ቅዱሳን በመካከላችን የሉም አረፍተ ስጋ ቅዱሳን ከኛ ጋር ህብረት እንዳያደርጉ ይገታቸዋል። ሞት ህብረት አያደርጉም አላልኩም። እሺ፣ ሞት እኮ ወደ ዘላለም ህይወት መሻገሪያ ነው። ከሞቱ በኋላ ሞት እኮ ወደ ዘላለም ህይወት መሻገሪያ ነው። አሁን እያስረዱ ነው። ቅዱሳን ቢሞቱም እንደው ህያዋን ናቸው። ከእኛ ጋር ህብረት ያደርጋሉ። ከእኛ ጋር ግንኙነት አላቸው። እንደዚህ አይነት ማብራሪያዎችን እየሰጡ ያሉ ስለምንድን ነው አክሊል ይሄንን እንደማይቀበል አስመስለው ማለት ነው አክሊል ይሄንን እንደማይቀበል አስመሰለው ሲ ምን ያህል ርቀት እንደሚሄድ አንዳንድ ሰው እንግዲህ ሳያስቡት ይመስለኛል የሳቸው እንኳን እና ሳያስቡት ሰውን በዚህ ደረጃ ባለዋለበት አለበት ያስሉትና ከዛው ችግር ይፈጥራሉ። ህዝቡ ሰው ላይም፣ ሰሚያኑ ላይም ወንጌልን እንዳይማር የእግዚአብሔርን ቃል እንዳይማር ወደ ቅዱስ ቁርባን መቅረብን እንዳያስብ ኦኬ መሰናክል ያደርጋል። ሰይጣን ደግሞ በእኛ መካከል እየገባ ማለት ነው እንደዚህ ሄንሪስ የእኛ ትልቁ አገልግሎታችን ሁሌ ነው ምላችሁ ሰዎች የሆነ አምላክ እንዳለን ህዝቦች እንድንኖር ነው ዋናው ሀሳባችን። እዚህ ስንመጣ አምላክ የሚወደንም ደግሞ ሀያል ሆነ የሚወደን አባት ፕላስ ደግሞ አምላካችን የሆነ አንድ ሀያል አምላክ እንዳለ እንዳለን እንድናስብ እያሰብን እንድንኖር አምላክ እንዳላቸው ህዝቦች እንድንኖር ዝም ብሎ አምላክ እንደሌለው ዝም ብሎ መረር የወጣ አይነት አኗኗራን እንዳንኖር ስለዚህ ያንን አምላክ እንድናስብ እግዚአብሔርን እንድናስብ ተስፋችን እግዚአብሔር እንደሆነ እንድናስብ ተስፋ እንደሌላቸው ሰዎች ዝም ብለን ቅብዝብዝ የምንል እንዳልሆንን ሞተን የማንቀር እንደሆነን ለዘላለም እንደምንኖር ተስፋችንም ደግሞ ምንድነው? የእግዚአብሔር ልጅ በሚሆኑ በጌታችን በክርስቶስ ኢየሱስ እንደሆነ እርሱ ሞትን ድል አድርጎ እንደተነሳ፣ ስለዚህ እርሱ የትንሣኤያችን በኩር ሆኖ እኛም ደግሞ ሞተን እንደማንቀር እንደምንነሳ ለዘለዓለም ከጌታችን ጋር እንደምንኖር ዳግም ክርስቶስ ኢየሱስ መጥቶ እንደሚወስደን እሱን እየተማማርን ከዛ ደግሞ መሰረታዊ ክርስትና ትምህርትን እየተማማርን ማንም ሰው በምንፍቅና ምንድነው ነፋስ እንዳይመታና እንዳይወድቅ ከዚች ቤተክርስቲያን እንዳይወጣ በስህተት የሚወጡ የነበሩት እንዲመለሱ እዚህ ላይ ነው እንግዲህ የምንታተረው ሁሌ።